ህልም ሲደጋገም ወይም ወጣ ካለ ልትዘናጉ አይገባም። አንዳንድ ምሽት ላይ እባብ ሲነድፍ ወይም ውሻ ሲነክስ፣ ሌሎች ምሽቶች ላይ ደግሞ መድማት፣ ፈተና መውደቅ ወይም ደግሞ መስመጥ ሊሆን ይችላል። በዚህ ቪዲዮ አስር ህልሞችን እንመለከታለን። እነዚህ ህልሞች ዝም ብለው ህልሞች ሳይሆኑ በአፋጣኝ ጾምና ጸሎት ልትይዙባቸው የሚገባ ህልሞች ናቸው። እግዚአብሔር በህልም ይናገራል። እናንተንም ከአንድም ሁለት ሶስት ጊዜ በህልም ተናግሯችሁ ሊሆን ይችላል። አንዳንዱ አንዱ ህልሞች ላይ እንድትጸልዩ ይፈልጋል። አንዳንድ ህልሞች ከህልምነት ባለፈ ማስጠንቀቂያ ናቸው። ዛሬ እያንዳንዱን ህልሞችና ትርጓሚያቸውን ተንትነን እናያለን። ይህ መልእክት ሊያልፋችሁ አይገባ። ወይ ራሳችሁ ወይ ዋቅረያባችሁ ያለውን ሰው ትታደጉበት አላት። ስለዚህ በጥሞና አዳምቁ። ቀጥታ ወደ መልእክቱ እንገባለን። እነዚህ ነገሮች ከተኛችሁ በኋላ በህልም ከተመለከታችሁ ወዲያውኑ ጾምና ጸሎት በሕይወታችሁ ላይ ማወጅ ይኖረባችኋል። ነገሩ አንገብጋቢ ነው። ስለዚህ በድጋሚ ነግራችኋለሁ። እነዚህን አስር ህልሞች ከተመለከታችሁ ወዲያውኑ ጾምና ጸሎት መግባት ይኖርባችኋል። አስተውሉ። መጸለይ ብቻ ሳይሆን ጾምም ያስፈልገዋል። እግዚአብሔር አምላክ ብዙዎችን በህልም ይናገራል። መጽሐፍ ቅዱሳችንም ላይ ብዙዎችን በህልም አማካኝነት ሲመራና አቅጣጫ ሲያሳያቸው ተመልክተናል። እግዚአብሔር የሰው ልጆችን ለማዳን ይገለጣል። ህልምንም የሚያሳየው ብዙዎቻችሁን ለመናጠቅና ከብዙ ነገር ለማውጣት ነው። እግዚአብሔር አምላክ አንድን ነገር ወደ እናንተ ህይወት ሲያመጣና አንድን ነገር ሲያሳያችሁ ወይ የችግሩ አካላችሁ፣ ወይ ደግሞ የችግሩ መፍትሄ ስለሆናችሁ ነው። ስለዚህ አሁን ላወራቸው ያሉትን እነዚህን አስር ህልሞች ከተመለከታችሁ ወዲያውኑ በህይወታችሁ ላይ ጾም ጸሎት መግባት ይኖርባችኋል። አንደኛና የመጀመሪያ የሚሆነው የእባብ ንድፊያ። እባብን ወይም ዘንዶን በህልም መመልከት አንድ ነገር ነው፣ ደግሞም ይህ እባብ ወይም ዘንዶ እናንተን ከነደፋችሁ ደግሞ ሌላ ነገር ነው። ስለዚህ የእባብ ንድፊያ በህልም መመልከት ምን ማለት ነው ብላችሁ ልታይቁ ትችላላችሁ። የመጀመሪያው የእባብ ንድፊያ መንፈሳዊ ጥቃትን ያመለክታል አያችሁ በመጽሐፍ ቅዱሳችንም ላይ ቢሆን ከዲያቢሎስ ጋር እየተመሳሰለ የሚነገረው እንስሳ እባብ ነው ብዙ ጊዜ እባብን ከሰይጣን ጋር ያመሳሰለዋል ለምሳሌ ኢየሱስ ክርስቶስ በእንስሳ ሲመሰል በመጀመሪያ በአንበሳ ይመሰላል ለምሳሌ መጽሐፍ ቅዱሳችን የይሁዳ አንበሳ ይለናል በሌላ ቦታ ላይ ደግሞ እንደ በግ ይመስለዋል። ደግሞም የመንፈስ ቅዱስን የእንስሳ ምልክት ከተጠየቃችሁ ልክ እንደ እርግብ ይመስለዋል። ልክ እንደዚሁ እባብ ደግሞ ከአጋንንት ጋር ይያያዛል። ማለትም የአጋንንት እና የዲያብሎስ የእንስሳ መገለጫ እባብ ነው። ለዛ ነው መጽሐፍ ቅዱሳችን እባብና ጊንጡን ተረቅጡ ዘንድ ብሎ የጻፈልን። ደግሞም ዘፍጥረት ላይ ራሱ እግዚአብሔር አምላክ እባብን የረገመበት ክፍል አለ። ይገርማል እግዚአብሔር አምላክ ራሱ እባብን ሲረግመው በዘፍጥረት ምዕራፍ 3 ቁጥር 14 ላይ እንመለከታለን። እንዲህ ይላል እግዚአብሔር አምላክ እባቡን አለው፣ ይህንን ስላደረግ ከእንስሳት ከምድር አራዊትም ሁሉ ተለይተ አንተ የተረገምክ ትሆናለ። በሆደ ትሄዳለ። አፈርም በህይወት ዘመነ ሁሉ ትበላለ ከዚህ በኋላ ቁጥር 15 ላይ እንዲህ ብሎ ተናገረ። በአንተና በሴቲቱ መካከል በዘርህና በዘሯ መካከል ጠላትነትን አደርጋለሁ እርሱም ራስህን ይቀጠቅጣል፣ ይላል መጽሐፍ ቅዱሳችን። ደግሞም በሚገርም ሁኔታ በአዲስ ኪዳን በዮሐንስ ራእይ ምዕራፍ 12 ቁጥር 9 ላይ እንዲህ ብሎ በቀጥታ ሲያያይዞ እናያለን ዲያብሎስና ሰይጣን የሚባለው ታላቁ ዘንዶ እርሱም የቀድሞ እባብ ተጣለ ይለናል። አያቹ መጽሐፍ ቅዱሳችን ላይ ኢየሱስ ክርስቶስ ራሱ ሰይጣንን የውሸት አባት ብሎ ሲናገረው አይተናል። ስለዚህ በማንኛውም ጊዜ በሕልማቹ እባብ ሲነድፋቹ ከተመለከታቹ ይሄ መንፈሳዊ ጥቃት እንደሆነ መረዳት አለባችሁ። ተመልከቱ፣ ይህ እርግማን ወደ ህይወታችሁ ከመግባቱ በፊት ወዲያውኑ በፍጥነት ልታሰጡት ይገባል። እንደዚህ ያሉ ነገሮች እጅግ በጣም አደገኛ ስለሆኑ መንፈሳዊ ህይወታችሁን ሊነካባችሁ አይገባም። ምክንያቱም የትኛው መንፈሳዊ ህይወታችሁን የነካ ነገር ስጋዊ ህይወታችሁን ላይነካ አይችልም። በመንፈስ ዓለም የመታችሁ ነገር በሙሉ በስጋዊ ዓለማችሁ ላይ ይመታችኋል። ይህ ማለት ምድራዊ ኑሯችሁን በደንብ ያጠቀዋል። ተመልከቱ ሲጀመር ህይወታችሁ ራሱ የሚጀምረው በመንፈሳዊ አለም እንጂ በምድራዊ አለም አይደለም። ስለዚህ እባብን በህልማችሁ ስትመለከቱ በህይወታችሁ ላይ ታላቅ ጸጸት ሊመጣ እንደሆነ ተረዱ። ይህ ማለትም አንዱ የህልም የሚያመለክተው አንድ ሰው ከጀርባችሁ የናንተን መውደቅ እየፈለገና የናንተን መውደቅ ለማየት እየጣረ እንደሆነ ያመለክታል። አያችሁ፣ የእባብ ንድፊያ ለብዙ ነገሮች ምልክት መሆን ይችላል። ሌላው የእባብ ንድፊያ ልትጠነቀቁበት የሚገባው ነገር በትዳራችሁ ላይ ወይም በእጮኝነታችሁ ላይ ነው። በዚህ መሰረት ትዳራችሁ ወይም ደግሞ ጩኝነታችሁ አደጋ ላይ እንደሆነ ልታውቁ ይገባል። እናንተን የማግኘት እድል ያለ ሰው ወይም ደግሞ በእናንተ አቅራቢያ የሚገኝ ሰው እናንተን ለመበከል እየሰራ ነው። መበከል ወይም መመረዝ ያልኳችሁ ልክ ምግብን እንደመመረዝ ሳይሆን ወደፊታችሁን ወይም ደግሞ መጨረሻ ግባችሁን የሚመርዝ ለማለት ነው። እዚህ ስለ ምግብ እያወራን አይደለም። ይልቁንስ እጅግ በጣም ጥብቅና አሳሳቢ ስለሆነ ነገር እየነገርኳችሁ ነው። በእንደዚህ አይነት ህልሞች ብዙ ጊዜ ከጀርባችሁ የምታቁት ሰው ሊወጋችሁ እየሞከረ እንደሆነ ወቁ። ይህን ሰው ልታቁትም ላታቁትም ወይም ልትጠረጥሩትም ጭምር ትችላላችሁ። ይህ ሰው ግን ባልተቀደሰ ስፍራ ስማችሁን እየጠራና እየደገመባችሁ ወይ እየመተተባችሁ ሊሆን ይችላል። ምናልባት በሆነ ባልተቀደሰ ስፍራ ስማችሁ ብዙ ጊዜ ተደጋግሞ እየተጠራ ሊሆን ይችላል። እናንተም ደግሞ ይህንን ላትገነዘቡት ትችላላችሁ። ነገር ግን እግዚአብሔር አምላክ በህልም በኩል እየተናገራችሁ ነው ማለት ነው። ይህ አንደኛው የህልም አይነት ነው። ወደ ሁለተኛው እንግባ። ሁለተኛው የህልም አይነት መድማት ወይም ደግሞ ደም መፍሰስ ነው። አያችሁ፣ መጽሐፍ ቅዱሳችን በዘሌዋውያን ምዕራፍ 17 ላይ የስጋ ህይወት በደም ውስጥ ነውና ብሎ ይነግረናል። አያችሁ በህልማችሁ እየደማችሁ ከተመለከታችሁ የህይወት ማጣትን ምልክት ያሳየናል። የሞት መልአክ በእናንተ ወይም በአካባቢያችሁ እያነፈነፈ እንደሆነ ወቁ። ደም ምንጊዜም ቢሆን ከቃል ኪዳን ጋር ግንኙነት አለው። በህልማችሁ ደም ሲፈሳችሁ ከተመለከታችሁ እጅግ በጣም ተጠንቅቃችሁና ችላ ሳትችሩት ጾም ጸሎት ልትገቡበት ይገባል። ይህ ምንም ጥያቄ የለውም። አለበዚያ ግን ምናልባት የማትፈልጉት እና እናንተ ምንም እውቀቱ የሌላችሁበት አልኪዳን ውስጥ ልትገቡ ትችላላችሁ። ምናልባት አሁን አንድ ጥያቄ በጭንቅላታችሁ ውስጥ ሊፈጠር ይችላል። ሰው እንዴት በህልሙ አልኪዳን ሊገባ ይችላል የሚል ጥያቄ ይህ ጥያቄ እውነቱን ለመናገር እጅግ በጣም አግባብ የሆነ ጥያቄ ነው። እኔም ብሆን ጠይቄዋለሁ። ነገር ግን አሁን መጽሐፍ ቅዱሳዊ የሆነ ነገር ነግራችኋለሁ። አያችሁ እግዚአብሔር አምላክ ለጠቢቡ ሰለሞን ቃል ኪዳን የገባለት በህልም አማካኝነት ነው። ሰለሞን ሲተኛ ምንም አይነት ጥበብም ሆነ ብልጽግና አብሮት አልነበረም። ነገር ግን ሲነሳ ታሪኩ ተቀይሮ ነው የተነሳው። ደግሞም ዘፍጥረትን ስታነቡት አብርሃም ቃል ኪዳን የገባው በህልም ተኝቶ ነው። ያችሁ አሁን ላይ እናንተ ክርስቲያኖች እንኳን እኔ የአብርሃም ዘር ነኝ ብላችሁ የምታውጁትን አብርሃም በህልም የተቀበለው ቃል ኪዳን ነው። ልክ እንደዚሁ በህልምም ደግሞ ከአጋንንት ጋር ቃል ኪዳን የሚገቡ ብዙ ሰዎች አሉ። በሚያሳዝን ሁኔታ አብዛኞቹ ይህን ቃልኪዳን እየገቡ እንደሆነና ምን አይነት ቃልኪዳን ውስጥ እንደገቡ ጭምር በፍጹም አያቁም። ደግሞም እንደዚህ አይነት የተለያዩ የክፋት ቃልኪዳኖች ሞልተዋል። ይሄ ሁለተኛው ጾም ጸሎት የሚያስፈልገው ህልም ነው። ሶስተኛው ጋር እንምጣ። ሶስተኛው የተሰባበሩ መስታወቶች አያችሁ። የተሰባበረ መስታወት ደግሞ የሚያመለክተው ክህደትን ነው። ይሄ ጥሩ ምልክት አይደለም። ምክንያቱም ይሄ የተሰባበረ መስታወት የሚያመለክተው በአንድ ወቅት እናንተን እንድትታወቁና እጅግ በጣም እንድትወደዱ ያረጋችሁ ነገር መልሶ ሊያጠቃችሁ እንደሆነ ነው። እሽ፣ በሚገባችሁ መንገድ በደንብ ላስረዳችሁ። አያችሁ መስታወት ፊት ቆማችሁ እራሳችሁን ታስተካክላላችሁ፣ ራሳችሁንም አምሮባችሁ እንድትሄዱ ታረጋላችሁ። ያ መስታወት እናንተን ቆንጆ አድርጓችሁ ያሳያችኋል። ያ እናንተ እንድትዋቡ ያደረጋችሁ መስታወት ልክ ሲሰበር ወዲያውኑ ይቆራርጣቸዋል። ስለዚህ ማንኛውም ጊዜ የተሰባበረ መስታወት ስትመለከቱ ልትጎዱ እንደሆነ ወይም ደግሞ ክህደት ሊደርስባችሁ እንደሆነ ልታውቁ ይገባል። ደግሞ ይህ ክህደት የሚመጣው ከሩቅ ሰው ወይም ደግሞ ከሩቅ ዘመድ አደለም ይልቁን እስከ ቅርቤ የምትሉት ሰው ነው። ተመልከቱ። ብዙ ጊዜ ዲያብሎስ ልባችንን መስበር ሲፈልግ በምንወደውና በምናምነው ሰው በኩል ነው የሚመጣው። በሩቅ ሰው አይመጣም። ምናልባት አንድ ቀን ከእጃችሁ የበላና ብዙ ነገር የጠቀማችሁት ሰው ዞሮ እናንተ ለመውጋት ሲጥር ትመለከቱታላችሁ። ምናልባት ደግሞ ይህንን ነገር እያወቃችሁም ዝም ልትሉ ትችላላችሁ። ይህ ማለት ግን በህይወታችሁ እየቀለዳችሁ ነው ማለት ነው። አንዳንድ ሰዎችን ስላነሳናቸው ብቻ ህይወታችን ላይ መቆየት አለባቸው ማለት አይደለም። ይልቁንስ ልክ የተሳሳተ እይታ እንዳላቸው ስናቅ ወዲያውኑ ከህይወታችን ማስወጣት ማስወገድ አለብን። አያችሁ ኢየሱስ ክርስቶስ የይሁዳን ትክክለኛ ማንነት ሲገለጥ ምን እንዳለው ታውቃላችሁ? ሂድ በቶሎ አድርገው አለው እንጂ በፍጹም ኢየሱስ ክርስቶስ ለይሁዳ ሊጸልይለት አልሞከረም። ምክንያቱም የይሁዳ ማንነት ነበር። አያችሁ ብዙ ጊዜ እናንተ ችግር ደግሞ እስቲ ጸልላችኋለሁ አለ ትላላችሁ ተላላችሁ፣ ያኔ ህይወታችሁን ያመሰቃቀሉታል። ስለዚህ ብዙ ጊዜ እግዚአብሔር በዚህ መልኩ በህልማችሁ ሊናገራችሁ ይሞክራል። አንድ ሰው ሊያደማችሁ እንደሆነ ምናልባት የምትደሙት ከስጋችሁ ተቆራጦ አይደለም ነገር ግን በውስጣችሁ ትደማላችሁ። በውጪ ልትዋጉና ልታምሩ ትችላላችሁ። ነገር ግን ውስጣችሁ እየቆሰለ ነው። ብዙ ሰዎች እናንተን መምሰል ይፈልጋሉ። ነገር ግን እናንተ እየተቃጠላችሁ ነው። የሶስተኛው ነው። አራተኛው ደግሞ ያመለጡን እድሎች ናቸው። በእንደዚህ አይነት ህልሞች ላይ ምናልባት በህልማችሁ ባስ አምልጧችሁ ሊሆን ይችላል። ወደ ትምህርት ቤታችሁ ሄዳችሁ ፈተና ልትፈተኑ ስትሉ በር ሊዘጋባችሁ ይችላል። ወይም ደግሞ አንድ ቦታ ደርሳችሁ አርፍዳችኋል ተብላችሁ ልትመለሱም ትችላላችሁ። አንዳንዴ ደግሞ ባቡር ልትሳፈሩ ልክ ቦታው ላይ ስትደርሱ ባቡሩ ጥሏችሁ ይሄዳል። ሌላ ጊዜ ደግሞ አይሮፕላን ልትሳፈሩ ኤርፖርት ስትደርሱ የምትሳፈሩበት አይሮፕላን ጥሏችሁ ሄዷል። እንደነዚህ የመሳሰሉ ያመለጡ እድሎች፣ እንደዚህ አይነት ህልሞች እጅግ በጣም አደገኛ ናቸው። እኔ ራሴ በግሌ የምጠላው አይነት ህልም ነው። ምክንያቱም ይህ ህልም የሚያመለክተው መዘግየትን ነው። እንደዚህ አይነት ህልሞች ነገራችሁ እየዘገበየባችሁ እንደሆነ ያመለክታሉ። እነዚህ ያመለጡ እድሎች ልክ ግባችሁን፣ አላማችሁንና ልደርሱበት የሚገባውን ቦታ ቆልፈው የሚይዙባችሁ አይነት ናቸው። አያችሁ ልጆነን የታሰረ ውሻ ስናይ፣ ያ ውሻ እስከየት ርቀት ድረስ ሰንሰለቱ እንደሚፈቅድለት እናይና ልክ ሰንሰለቱ ከሚፈቅድለት ፈቀቅ ብለን እንቆምላ የፈለግነውን ነገር ውሻው ፊት ለፊት እናደርጋለን። ታዲያ ይህ ውሻ ተናዶኛል፣ ሊነክሰን ሲመጣ ወዲያውኑ አንገቱ ላይ የታሰረው ነገር አንቆ ይይዘዋል። ይህ ማለት ቢሆን እኛጋ ሊደርስ አይችልም። የፈለገ ቢናደድ የፈለገ ቢበሽቅ እኛጋ መድረስ አይችልም። ምክንያቱም አንገቱ ላይ ከታሰረው ሰንሰለት እየተነሳ፣ ብዙ ክርስቲያኖች እንደዚህ ነው እየኖሩ ያሉት። ጠላት ምን ያህል ርቀት ልትሄዱ እንደምትችሉ ያውቃል። ነገር ግን ያንን ርቀት ለመገደብ ብሎ አንገታችሁ ላይ ያሰረው ነገር አለ። ይህ ነገር እስካልተፈታ ድረስ መቼም ቢሆን እግዚአብሔር ወደ አየላችሁ ልትሄዱ አትችሉ። ምክንያቱም ተይዛችኋል። ምናልባት አንዳንዶቻችሁ ይህን እየሰማችሁ እኔ እኮ አማኝ ነኝ ልትሉ ትችላላችሁ። ፍቀዱልኝና አንድ ነገር አስረግቼ ልንገራችሁ። አማኝ ስለሆናችሁ ብቻ ዲያቢሎስ ሊያጠቃችሁ አይችልም ማለት አደለም። እንዲሁም አንድ ነገር ልንገራችሁ ልክ እናንተ እንደምትሉት እውነተኛ አማኝና የክርስቶስ ተከታይ ከሆናችሁ እንደናንተ ዲያብሎስ የሚፈልገው የለም። በእንደዚህ አይነት መዘናጋቶች በፍጹም ለጠላት ቦታ ልትሰጡት አይገባም። ከህይወታችሁ ማስወገድ የምትችሉትን ነገር በትዕቢት ምክንያት ሳታስወግዱ እንዳትቀሩ። እኔ ኮ ክርስቲያን ነኝ፣ እኔ ኮ አማኝ ነኝ የሚል ምላሽ አይሰራም። ለዛ ነው መጽሐፍ ቅዱሳችን ላይ ኢየሱስ ክርስቶስ ለቅርቡ የሆነው ደቀመዛሙ መዛሙር ለጴጥሮስ ሲናገር ስምዖን ስምሆን ሆይ ዲያብሎስ እንደ ስንዴ ሊያበጥራችሁ ለመነ የሚለው። አንዱ የዲያብሎስ ትልቁ መሳሪያ ሀጢያት ይባላል። አንዳንዶቻችሁ ለምንድን ነው እድሜ ብቻ እየጨመረ የሚመጣው ብላችሁ አስባችሁ ሊሆን ይችላል። ሌላ ነገር በህይወታችሁ ፈቀቅ ብሎ አያውቅም እያችሁ በህይወታችሁ የዘገየ ነገር አለ ማለት ነው። አራተኛው ህልም ይህንን ይመስላል። አምስተኛው ልትጠነጠቁትና ልትጾሙ ልትጸልዩበት የሚገባው ህልም ሰገራ ስታዩ ነው። በተለይም ደግሞ ሰገራ ላይ መርገጥ፣ ብዙ ጊዜ ሰገራ ላይ ረገጣችሁ ማለት ወዲያውኑ ወደ ሞት እየረገጣችሁ እንደሆነ ወቁ። ሞት ማለት በስጋ መሞት ሳይሆን በህይወታችሁ ላይ ያለ ማንኛው መልካምና ጥሩ ነገር የሚያበቃበት የሚሞትበት ማለት ነው። ስራችሁ ሊሆን ይችላል ትዳራችሁ፣ ምናልባት የምትወዱትን ሰው ማጣት። ማንኛው መልካም ነገር ይሞትባችኋል። ይሞትባችኋል ማለት ይለያችኋል ማለት ነው። ስድስተኛው ጋር እንሄዳለን። ስድስተኛው ደግሞ ፈተናን መውደቅ ነው። አያችሁ በምድራዊ ህይወታችሁ ላይ አንድ ፈተናን ስትወስዱት ወደ ሌላ ከፍታ ሊያሸጋግራችሁ ነው። ከአምስተኛ ወደ ስድስተኛ ክፍል የምታልፉት ፈተና ተፈትናችሁ ነው። እነዚህ ፈተኖች እናንተ ብቁ መሆናችሁንና አለመሆናችሁን ይወስናሉ። ስለዚህ በህልማችሁ ፈተና ስትወድቁ ካያችሁ ይህ አደገኛ ምልክት ነው። አያችሁ። እንደዚህ አይነት ህልሞች የሚያመለክቱት ደግሞ ህይወታችሁ ፈተና እየበዛበት እንደሆነ ነው። በእንደዚህ አይነት ጊዜ በህይወታችሁ ፈተናዎች ይበዛሉ። በህልማችሁ ፈተናን ስትወድቁ ካያችሁ በህይወታችሁ ላይ ያለውን ፈተና ልትወድቁ ነው ማለት ነው። ነገር ግን ይህንን ነገር ቀድማችሁ ከተመለከታችሁ ወዲያውኑ ጾምና ጸሎት ልትይዙበት ይገባል። ምክንያቱም ነገሩን ትገለብጡታላችሁ። አያችሁ እግዚአብሔር ይህንን ህልም ያሳያችሁ እናንተ ነገሩን እንድትገለብጡት ስልጣን ስለሰጣችሁ ነው። ባያችሁት ነገር ላይ ስልጣን ይኖራችኋል። እግዚአብሔር ያለ ምክንያት ወይም ደግሞ እንድትወድቁ ፈልጎ አያሳያችሁም። ሰባተኛው ደግሞ በእርግጠኝነት ብዙዎቻችሁ አይታችሁታል ብዬ አስባለሁ። ሰባተኛው በህልማችሁ መስመጥ፣ ይህ የህልም አይነት የሚያመለክተው እረፍት አልባነትን ነው። ይህንን የሚመለከቱ ሰዎች በምድራዊ ኑሯቸው ላይ እጅግ በጣም የሚጨነቁ ሰዎች ናቸው። አያችሁ የምትጨነቁ ከሆነና እግዚአብሔር አትጨነቁ ማለት ሲፈልግ አንዱ የሚልክላችሁ እንደዚህ ያለ ህልም ነው። ብዙ ፈተናና ብዙ ጥቃት በህይወታችሁ ላይ ሊደርስ ይችላል፣ በተለይም ደግሞ መንፈሳዊ ጥቃት። ነገር ግን ልክ እንደዚህ አይነት እየሰመጣችሁ ያለ ህልም ስትመለከቱ ወዲያውኑ ነገሩ ላይ መጸለይ አለባችሁ። እግዚአብሔር ነገሩን ይይዝላችኋል። እናንተ በጭንቀት እግዚአብሔርን ማገዝ አትችሉም። ልክ ስትጨነቁ እኔ ይዘዋለሁ እያላችሁ እንደሆነ አወቁ። ይህም ልክ እንደዚሁ ጭንቀት በግንኙነታችሁ ላይ ወይም በትዳራችሁ ላይ በሥራችሁ ላይ በብዙ ነገሮች ላይ ሊሆን ይችላል። ስምንተኛውም ብዙ ሰዎች አይተውታል ብዬ አስባለሁ። ስምንተኛው መጥፋት ወይም ደግሞ በአንድ ነገር ውስጥ መታሰር ነው አንድ ህልም ላይ ልክ ስትጠፉ ወይም ደግሞ የሆነ ቦታ መድረስ ፈልጋችሁ፣ ነገር ግን እዛ ቦታ ላይ እንዳትደርሱ እንድትጠፉ የሚያደርግ ነገር ካለ ወዲያውኑ ለእንደዚህ አይነት ህልም ጾምና ጸሎት ልትገቡበት ይገባል። ምናልባትም ይህንን ህልም የምታዩበት ምክንያት እግዚአብሔር ነፃ ሊያወጣችሁ፣ እግዚአብሔር ካላችሁበት ቦታ ሊያንቀሳቅሳችሁ እና እግዚአብሔር ሊታደጋችሁ ስለፈለገ ነው። ነገር ግን እግዚአብሔር ብዙ ነገር ለናንተ ማድረግ እየፈለገ ያንን እንዳያደርግ ብዙ በህይወታችሁ የሚቃወማችሁ ነገር አለ ማለት ነው። እግዚአብሔር አምላክ ሳይችል ቀርቶ ሳይሆን እኛ ስለ ደከምን ነው። ኤፌሶ ምዕራፍ 6 ቁጥር 12ን አስታውሱ። መጋደላችን ከደምና ከስጋ ጋር አይደለም ይልቁንስ ከአለቆች እና ከስልጣናት ጋር ከዚህም ከጨለማ ዓለም ገዢዎች ጋር በሰማያዊ ስፍራ ካለ ከክፋት መንፈሳዊ ሰራዊት ጋር ነው እንጂ። ስለዚህ የእግዚአብሔርን እቃጦር እንድንለብስ ያሳስበናል። እግዚአብሔር ሳይሆን የቃጦሩን የሚያለብሰን ራሳችን እንድንለብስ ይነግረናል። የሚገርመው ወረድ ብሎ ቁጥር 18 ላይ በጸሎትና በልመና ሁሉ ዘወትር በመንፈስ ጸልዩ ይለናል። አያችሁ በመንፈስ መጸለይ ይገባናል። አያችሁ የእቃ ጦሩን ከለበሳችሁ በኋላ ቆማችሁ አሁን እኮ ለብሻለሁ ማለት አትችሉም። ይሄ ግቡ አይደለም። ይልቁንስ ያንን የእቃ ጦር ለብሳችሁ ወደ መንፈሳዊ ውጊያ ስፍራ ትገባላችሁ። እንዴት? በጸሎት አያችሁ። በህልማቸው በአንድ ስፍራ ላይ ገብተው መውጫው የጠፋባቸው ሰዎች ብዙ ጊዜ አሳዛኝ ጎዳናዎችን ብቻቸውን ሄደዋል። ለምሳሌ ለእንደዚህ አይነት ሰዎች ብዙ ጊዜ ብዙ ሰዎች የተለያዩ ቃል ኪዳኖችን ገብተውላቸዋል። ነገር ግን መቼም ቢሆን ይህ ቃል ኪዳን አይፈጸምም። የሚገርመው ነገር ይህንን ቃል ኪዳን ያልፈጸሙት ሰዎች ሳይሆን፣ ችግሩ ልክ እነዚሁ ቃል ኪዳን የተገባላቸው ሰዎች ጋር ነው ችግሩ። አያችሁ ምናልባት ቃል ኪዳን የገባላቸው ሰው ለሌላም ሰው ቃል ኪዳን ገብቶላቸው ሊሆን ይችላል። ነገር ግን ለነዚህኞቹ ሰዎች ሳያደርግ ለሌሎቹ ያደርጋል። ነገር ግን ለነዚህ ባጥር ለታጠሩት ሰዎች መቼም አይሆንላቸውም። ዘጠነኛው ጋር ንግባ። ዘጠነኛው ሊጸለይበት የሚገባው ህልም የበሰበሰ እንቁላል ሲኖር ነው። ይህ እጅግ በጣም መጥፎ ምልክት ነው። የሚገርማችሁ ነገር የህልም እኔም አይቸው አውቃለሁ። አያት በ2013 ዓመተ ምህረት ልክ እንደዚሁ የበሰበሰ እንቁላል በህልሜ ተመልክቻለሁ። ነገር ግን በጊዜው እግዚአብሔር ሲረዳኝ ምን ማለት እንደነበር አውቃለሁ። እያወቅኩት እንኳን እኔ ምንም እንዳልሆነ ሁሉ እንደማንኛውም ቀን እንደማንኛውም ሰው ቀጠልኩት፣ ምንም አልጸለይኩበትም ነበር። ከዛ በኋላ በሚገርም ሁኔታ ከሁለት ቀን በኋላ ታምሚ የማላቀው ሰውዬ፣ ወዲያውኑ በሽታ ላይ ወደኩ ምንም አይነት ስራ መስራት አልቻልኩም! በሚገርም ሁኔታ ደም ያስመልሰኝና ደም ያስለኝ ነበር። ይህ ሁሉ የሆነው ከመሬት ተነስቶ ነው። አያችሁ፣ የበሰበሰ እንቁላል በህልማችሁ ስትመለከቱ ትርጉሙን ልታውቁ ይገባል። ይህ ትርጉም ህመም፣ በሽታ ነው ወይም ደግሞ በሌላ ትርጉም ከድህነት ጋርም ይገናኛል። ኢየሱስ ክርስቶስ በሉቃስ ወንጌል ላይ ምን አይነት አባት ነው እንቁላል ቢለምነው ጊንጥ የሚሰጠው ይላል። አያችሁ በመጽሐፍ ቅዱስ ላይ እንቁላልና አሳ ከአቅርቦት ጋር ይገናኛል። ለምሳሌ በህልማችሁ ጥሩ የሆነ ያልሸተተ፣ ያልበሰበሰ እንቁላል በዙሪያችሁ ገቧችሁ ካያችሁ ያ ጥሩ ምልክት ነው። ነገር ግን እንቁላሉ የበሰበሰ ከሆነ አደገኛ ምልክት ነው። ትክክለኛና ጤነኛ እንቁላል ሲሆን እግዚአብሔር እኔ አቅራቦቱን እሰጣሃለው እያለህ ነው። ልክ እንደዛው ሁሉ የበሰበሰ እንቁላል ስትመለከት ያንን ህልም በተቃራኙ ነው። ልክ እንደ አቅራቦቱ የበሰበሰ እንቁላል ደግሞ ድህነትን ያመለክታል። ድህነትን ብቻ ሳይሆን መጥፎ እድልን፣ መጥፎ ዜናንና በሽታንም ጭምር አስረኛውና የመጨረሻው ውሻ ሲያባረራችሁና ሲነክሳችሁ። በተለይም ደግሞ ነገሩ አደገኛ የሚሆነው ይህ ውሻ መጥቶ ከነከሳችሁ ነው። በእርግጥ ውሻ ሲያባረራችሁና በህልማችሁ ውሻ ሲነክሳችሁ የተለያየ ትርጉም አለው። የሚገርማችሁ ነገር መጽሐፍ ቅዱሳችን እንኳን ስለ ውሻ ይናገራል። ክፍሉ ፊልጵስዩስ ምዕራፍ 3 ቁጥር 2 ላይ ይገኛል። ከውሾች ተጠበቁ ቀጠለና ከክፉ ሰራተኞች ተጠበቁ። ክፍሉን በደንብ ለመመልከት ሞክሩ። ስለዚህ በህልማችሁ ውሻ ሲነክሳችሁ ከተመለከታችሁ የሆነ የጥንቆላ አሰራር በህይወታችሁ ላይ እየተከናወነ ነው ማለት ነው። እንዲሁም አንድ ነገር ልንገራችሁ፣ ይህ ህልም እስካሁን ከነገርኳችሁ በሙሉ እጅግ በጣም አደገኛ የሆነ ህልም ነው። አንድ ሰው ቀጥተኛ በሆነም ባልሆነም ሆነ መንገድ ህይወታችሁ ላይ አንዳችን እንቅፋትን ለመጣል እየተሯሯጠ ነው። በዚህ ጉዳይ ላይ ወዲያውኑ ተክታችሁ ካልጸለያችሁ፣ ካልጾማችሁ በህይወታችሁ ላይ እጅግ በጣም አደገኛ የሆነ ነገርን እየጋበዛችሁ ነው። እባካችሁ እነዚህ ነገሮች ከተመለከታችሁ በኋላ በፍጹም ዝም እንዳትሉ። አደገኛ ነገሮች ናቸው። ነገሮቹ ለመገልበጥና ለመመለስ ወዲያውኑ ጾምና ጸሎት በህይወታችሁ ማወጅ ይኖርባችኋል። እግዚአብሔር በእርግጥ በህልም ይናገራል። ለናንተም ብዙ ማስጠንቀቂያዎች አይታችሁ ሊሆን ይችላል። ስለዚህ ወዲያውኑ አሁኑ ጾምና ጸሎት በህይወታችሁ አውጁ። እስኪ ነገሩ እናንተስ ከነዚህ ውስጥ ወይም ከነዚህ ውጪ ምን አይነት ህልም ተመልክታችሁ ታውቃላችሁ? በኮሜንት ሴክሽን ላይ ጻፉልን። እናመሰግናለን።